ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጠቃሚ የሆኑ የጤና መረጃዎችን ያገኙበታል። አብዛኛው የጤና መረጃዎች እንግዲህ እስከ መጀመሪያው ጀምረን ከምንነታቸው የበሽታ አይነቶች ምንነት ጀምሬ እስከ መጨረሻው እስከ መፍትሄና እስከ መከላከያ ዘዴዎች ድረስ የሚሰራበትና የምናገርበት ቪዲዮዎች ናቸው እና ሁሉንም መረጃ ስለ አንድ በሽታ በደንብ የሚያገኙበት ትንሽ ሰፋ ቢልም ጥሩ ይዘት ያለው ቪዲዮዎች ናቸው እየሰራ ያሉት እና ሰብስክራይብ አድርጋችሁ ሌሎች ቪዲዮዎችንም በማየት ለሌሎች ሰዎችም ሼር በማድረግ እንደዚሁ መጠቀም ይችላሉ ማለት ነው። በዛሬ ቆይታችን እንግዲህ ይዤላቸው የቀረብኩት የጤና ርዕስ ስለማድያት ስለሚባለው የጤና ሁኔታ ይሆናል። በእንግሊዝኛው ይህንን ሜላስማ ብለን እንጠራዋለን። ሰሞኑን የተጠየቁ ጥያቄ ነበረ እና ስለ ማድያት እንግዲህ ከመጀመሪያው ጀምረ እስከመጨረሻው እንመለከታለን። ስለ ማድያት ምንነት እናያለን አጋላጭ ምክንያቶቹ ምን እንደሆኑ ምን አይነት ምልክቶችን እንደሚያዩ ጉዳቶቹስ ምን እንደሚሆኑ ምርመራው ምን እንደሚመስል እንደገናም ደግሞ የህክምና ሁኔታ እና የመከላከያ ዘዴዎችን እንመለከታለን። እስከ ፍጻሜ ድረስ አብራችሁኝ ቆዩ። ከምንነቱ ስንጀምር እንግዲህ ይሄ ማድያት የሚባለው ብዙ ጊዜ ሰምታችሁታል ወይ፣ አለባችሁ ወይም ያለበት ሰው ልታውቁ ትችላላችሁ። ስለዚህ ማድያት ወይም በእንግሊዝኛ ሜላስማ የምንለው ይሄ ስር የሰደደ ሁለቱንም የፊት ጎኖች የሚያጠቃ ቀለማቸው ቆዳቸውን የሚቀየር ወደ ቡናማ ወይም ወደ ግራጫ ቡናማ የሚቀይር የቆዳ በሽታ ነው። እንግዲህ ይህ በሽታ ብዙ ጊዜ ለፀሐይ የሚጋለጡ የሰውነቶቻችን ክፍሎች ላይ ይከሰታል። በጉንጮቻችን ላይ በጣም የተለመደ ነው። በግንባርን፣ እንዲሁም በላይኛው ከንፈር እንደገናም ደግሞ በአገጮቻችን አካባቢም ሊከሰት የሚችል የቆዳ ሁኔታ ነው ማለት ነው። ማድያት እንግዲህ የሚከሰተው በኢፒደርሚሱ ላይ ወይም በላይኛው የቆዳችን ክፍል ላይ ወይም በታችኛው የቆዳችን ክፍል ወይም በደርሚሱ ላይ እንዲሁም ደግሞ በሁለቱም ላይ ሊከሰት ይችላል ማለት ነው። የሚከሰተውም እነዚህ በቆዳችን ውስጥ ሜላኖሳይትስ የሚባሉ የቆዳችን ህዋሶች አሉ። እነዚህ ህዋሶች እንግዲህ ሜላኒን የሚባል ኬሚካልን የሚያመነጩ ናቸው። እነዚህ ሜላኒን ማለት እንግዲህ የሰውነቶቻችንን ቆዳ ወደ ጥቁርነት የሚቀይር ጥቁር ቀለም ያለ ያለው ኬሚካል ነው። ስለዚህ እነዚህ ሜላኖሳይት በጣም ሃይፐርአክቲቭ ሆነው በጣም በብዛት ሜላኒንን በሚያመርሱበት ጊዜ ይህ ቆዳዎቻችን የላይኛውም የውስጠኛውም ክፍል ወደ ጥቁርነት ሊቀየር ይችላል ማለት ነው። ያው በአብዛኛው ጊዜ የአፍሪካ ተወላጆች ወይም እነዚህ ጥቁር አባትና እናት ያላቸው ሰዎች ልክ በሚወለዱበት ጊዜ ሜላኒን በጣም ከፍተኛ መጠን ያለን ስለሆነ ነው። ለዛ ነው አፍሪካውያን በጣም ጥቁር ነው ማለት ነው። በነጮቹም ላይ ትንሽ የሆነ ሜላኒን ስላላቸው ማለት ነው። ግን በአብዛኛው ጊዜ ቀላ ያሉ ሰዎች እንደዚሁ ሜላኒን ሃይፐርአክቲቭ በሚሆንበት ጊዜ እነዚህ ሜላኖ ሳይቶች ሜላኒን በደንብ ይመነጫል። በዚህም የተነሳ ጠቆር ያለ ቀለም እንዲኖራቸው ይደረጋል ማለት ነው። ስለዚህ ፀሐይ ሲነካችሁ ሰውነታችሁ ይጠቁራል የሚባለው በዚህ የተነሳ ነው። ሜላኖሳይቶቹን በጣም አክቲቬት ያደረጋቸዋል። በጣም እንዲራቡ እንትን ሜላኒንን በጣም ፕሮዲስ እንዲያደርጉ ፀሐዩ ስለሚያበረታታቸው ነው። ለዛ ነው ፀሐይ ላይ ስትሆኑ ፊቶቻችሁ ይጠቁራል። ልጆቻችሁ ሊጠቁር ይችላል። ለፀሐይ የተጋለጠው ክፍል ሊጠቁር ይችላል ማለት ነው። ስለዚህ ይህ ደግሞ ለማድያት ደግሞ የመጋለጥ እድላችንን በጣም ከፍተኛ ያደርጋል ማለት ነው። አጋላጭ ምክንያቶቹን ስናይ እንግዲህ በዋነኛነት ይህ የሚከሰተው ማድያት የሚከሰተው በሴቶች ላይ ነው፣ በሆርሞናል ሁኔታ የተነሳ ነው። በአብዛኛው ጊዜ በሴቶች ላይ ይከሰታል፣ በወንዶች ላይም የመከሰት እድል አለው። በዋነኛነት በፀሐይ መጋለጥ አማካኝነት ይከሰታል። ያ ማለት እንግዲህ ፀሐይ ውስጥ ከፀሐይ ብርሃን ውስጥ የሚገኙት እነዚህ ዩቪ ጨረሮች የሚባሉት ሜላኖሳይት የሚባሉትን ህዋሶች በቆዳችን ውስጥ የሚገኙትን ህዋሶች ያበረታታቸዋል፣ ስቲሙሌት ያደርጓቸዋል። በዚህም የተነሳ ሜላኒን ይመነጫል። በዚህም የተነሳ እንዲጠቁር ያደርጋል ማለት ነው። ሌላኛው ደግሞ የሆርሞኖች ሁኔታዎች ናቸው። እነዚህ ሆርሞናል ሁኔታዎች ስንል እንግዲህ በእርግዝና ወቅት፣ እንደገናም ደግሞ የወሊድ መከላከያ ኪኒኖችን የምትጠቀም ከሆነ ሴቶች ላይ ማለት ነው። እንደገናም ደግሞ አንዳንድ የሆርሞናል ምትክ ህክምና ወይም ሆርሞን ሪፕሌስመንት ቴራፒ የሚወስዱ ከሆነ ለምሳሌ እንትን ሜኖፖዝ በኋላ ማለት ነው አንድ ጊዜ አንድ ሴት የወር አበባ ማየት ካቆመች በኋላ ሆርሞናል ሪፕሌስመንት ቴራፒ ልትጠቀም ትችላለች። በዛም የተነሳ የኤስትሮጅን አማካኝነት ነው እንግዲህ ይሄ የሰውነት ታችን የፊት ማድያት የመከሰት እድሉን ከፍተኛ የሚያደርገው ማለት ነው። እነዚህ የሆርሞናል ሁኔታዎች ናቸው። ሌላኛው ደግሞ የጄኔቲክ ቅድመ ዝንባሌ ሊኖረው ይችላል። በወላጆች ላይም የተከሰተ ከሆነ በልጆች ላይም የመከሰት ባህሪው እንደዚሁ ከፍተኛ ነው። ሌላኛው ደግሞ እነዚህ ኮስሞቲክሶችን በብዛት የሚጠቀሙ ሰዎች እንደገና እነዚህ የስቴሮይዶችን በጣም ፊቶቻቸውን የሚጠቀሙ ሰዎች የስቴሮይዱ አንደኛ ቆዳዎችን እያሳሳ ይመጣል። በዚህም የተነሳ ለፀሐይ የመጋለጥ እድላችሁን በጣም ከፍተኛ ያደርገዋል እንኳን ለማድያት ለስኪን ካንሰሩ ላይ የመጋለጥ እድላችንን ለቆዳ ካንሰር ማለት ነው ይጨምራል። ስለዚህ ብዙ ጊዜ ስቴሮይዶችን ፊቶቻቸው ላይ ባይጠቀሙ ጥሩ ነው። አንዳንድ ሰዎች የሚጠቀሙት እንግዲህ ይሄ ጠቆር ያለ የሰውነት ቆዳዎቻቸውን ወደ ቀይነት ለመቀየር በሚል ነው። ግን በጣም መጥፎ ነው። ሰውነት አንደኛ ቆዳውን በጣም ያሳሰዋል። በዚህም የተነሳ ለፀሐይ ብርሃን በሚጋለጥበት ጊዜ በጣም ቀላል ይሆናል ወደ ካንሰር ለመቀየር ማለት ነው። ሌላኛው መድኃኒት ነው። መድኃኒቶች ለምሳሌ እንደ ፊንቶይን የተባሉ እነዚህ ለሚያንቀጠቅጥ በሽታ የሚሰጡ መድኃኒቶች ናቸው። በእነዚህም የተነሳ ለማዲያት የመጋለጥ እድላቸው አንዳንድ ሰዎች በጣም ከፍተኛ ይሆናል ማለት ነው፣ ፊንቶይንን የሚጠቀሙ ሰዎች። ሌላኛው የእንቅርት በሽታ ነው። የእንቅርት በሽታ ልክ እንደ ሃይፖታይሮዲዝም ወይም የእንቅርት እጢ የምታመነጨው ሆርሞኖች በጣም ትንሽ በሚሆንበት ጊዜ የሚከሰት የበሽታ አይነት ነው፣ ይሄ ሃይፖታይሮዲዝም የምንለው። በዚህ የተነሳ እንግዲህ ለማዲያት የመጋለጥ እድላችንም በጣም ከፍተኛ ያደርገዋል። እነዚህ ለማድያት የምንጋለጥበት አጋላጭ ሁኔታዎች እና ምክንያቶች ናቸው ማለት ነው። ምልክቶቹ ምንድን ናቸው? የሚለውን ስናይ እንግዲህ ቅድም እንዳለ ነው፣ ምልክቶቹ በሁለቱም በኩል ሲሜትሪካል ናቸው። ያ ማለት በአንድ ሳይድ ብቻ አይደለም የሚገኘው በሁለቱም በቀኝም በግራም በኩል ነው የሚከሰተው። እንደገና ደግሞ ይሄ የምታዩት እንግዲህ በቦርደሩ ወይም ድንበሩ በጣም ኢሬጉላር ሼፕ ነው። ያ ማለት እንግዲህ በስትክክል ተመሳሳይ የሆነ ቦርደር አታገኙበትም ማለት ነው፣ ወይም ድንበር አታገኙበትም። ሌላኛው እነዚህ ሀይፐር ፒግመንትድ ማለት እንግዲህ በጣም ጠቆር ያለ ወደ ቡናማ ከለር የተቀየረ ማለት ነው ከሌሎች ሰውነ

ጠቆር ያለ የሰውነት ቆዳ መቀየርን ያመጣሉ ማለት ነው። ሌላኛው ፈካ ያለ ቡናማ ሊሆን ይችላል፣ ወይም ጥቁር ቡናማ፣ ወይም አንዳንድ ሰዎች ላይ ደግሞ በጣም ቀይ የሆኑ ሰዎች ላይ እንደ ወይን ወይን ደማቅ ወይን አይነት ከለርም ሊኖራቸው ይችላል ማለት ነው። ወይም እንደ ብሉ ብላክ አይነት ከለር ማለት ነው። ሌላኛው እንግዲህ የተለመዱ ቦታዎች የቱ ጋር ናቸው ስንል በዋነኛነት እነዚህ ማላር ሪጅን የምንላቸው አሉ። ይሄ አፍንጫ ነው። ከአፍንጫ ጎን በዚች በኩል ጉንጁም ትንሽ ወደ ጆሮ ሳይጠጋም በብዛት ግን እዛ አካባቢ ነው የሚገኘው። እዚህ አካባቢ እና እዚህ አካባቢ ማላር ሪጅኖች እንላቸዋለን። እዚህ አካባቢ ላይ በጣም ይገኛሉ። አንዳንድ ጊዜ ደግሞ ግንባር ላይም ሊከሰቱ ይችላሉ። እነዚህ የላይኛው ከንፈር ላይ ሊከሰት ይችላል። እንደገናም ደግሞ አገጭ ላይ ሊከሰቱ ይችላሉ ማለት ነው። ምንም የማሳከክ ስሜት ወይም ህመም የላቸውም። ይሄ ነው አንድ ከሌሎች በሽታዎች የምትለያቸው ማለት ነው። ማሳከክ የለም፣ ህመም የለም። ግን እነዚህ የቆዳዎች ቀለም መቀየርን ያመጣሉ ማለት ነው። በሁለቱም በኩል እኩል የሆነ በአንድ በኩል ብቻ ሳይሆን በሁለቱም በኩል እኩል ሲሜትሪካል የሆነ መገኘት አለበት ማለት ነው። ምን አይነት ጉዳቶች አሉ የምንለው ስናይ እንግዲህ በብዛት ከምንም ጉዳቶች አያደርስም፣ ኤክሰፕት የፊት ገጽታ መበላሸትን ሊያመጣ ይችላል። ያም እንግዲህ ሳይኮሎጂካሊ ሊጎዳ ይችላል ማለት ነው፣ የአንድ ሰውን ኮንፊደንስ ማለት ነው። ከዛ በቀር ግን ሌላ መጥፎ የሆኑ ጉዳቶችን አያመጣም፣ በአትሊስት በእንትን ደረጃ ማለት ነው። ክሊኒካሊ ሌላ መጥፎ የሆነ የጎንዮሽ ጉዳትን አያመጣም ማለት ነው። ምርመራዎቹን ስናይ እንግዲህ በዋነኛነት እንግዲህ ምርመራው በማየት በማየት ብቻ ይሄ የእንትን ሜላዝማ ነው ወይም ማድያት ነው ብሎ መለየት ይቻላል። አንዳንድ ጊዜ ደግሞ ዴቭዙን ለማወቅ ለምሳሌ ከላይ ኢፒደርሚስ ላይ ነው ወይም የቆዳ የላይኛው ክፍል ላይ ነው ወይ ወይም የታችኛው ክፍል ላይ ነው ወይ የተገኘው የሚለውን ለማወቅ ውድ ላምፕ ኤግዛሚኔሽን የሚባል አለ። እሱን ልናካሄድ እንችላለን። ለአንዳንድ ጊዜ ደግሞ ባዮሲ ላ ሊወሰድ ይችላል። ትንሽዬ የቆዳ ክፍል እንደ እንትን በመውሰድ እንደ ሳምፕል ሊወሰድና ሊመረመር ይችላል ማለት ነው። አንዳንዴ ምናልባት ሜላዝማ ሳይሆን ሌላ ካንሰር ሊሆን ይችላል ብለን ከጠረጠረን ማለት ነው። ስለዚህ እነዚህን ልናደርግ እንችላለን። በዋነኛነት ግን ብዙ እንትን ማለት አያስፈልግም በማየት ልናቅ እንችላለን ማለት ነው ሜላዝማን ልናውቅ እንችላለን ህክምናው ምንድን ነው የሚለው ነው ስናይ እንግዲህ በክሬም ነው እንደዚህ ሃይድሮክኖን የሚባል ክሬም አለ ማለት ነው ስለዚህ ሃይድሮ ኩኖን የሚባለው ክሬም ከሁለት እስከ አራት ፐርሰንት የሆነ ክሬም ነው እነዚህ ብዙ ጊዜ የሜላኒን እንዳይመረት ነው የሚያደርገው ያ ማለት እንግዲህ በሜላኖሳይት የሚባሉ የህዋሶች አሉ ብለናል ቅድም አይደለ የቆዳ ውስጥ የሚገኙ እነዚህ ህዋሶች እንግዲህ ሜላኒን የሚባለውን ሰውነቶቻችንን ቆዳዎቻችንን ጠቆር የሚያደርገው ኬሚካል እንዳይመረት የሚያደርጉ ናቸው እነዚህ ሃይድሮኩዊኖን የሚባሉት ማለት ነው ሃይድሮኩዊኖን የሚባሉት ስለዚህ እነዚህ እዚያው ምስል ላይ እንደምታዩት አራት ፐርሰንት አለ ግን በጣም በሶስትዮሽ ደግሞ የሚሰጥ አንድ ክሬም አለ። በጣም ውጤታማ የሆነ የኮምቢኔሽን ቴራፒ ነው። ያ ማለት እንደዚህ ሃይድሮኪኖን ከትሬቲኖይን እና በጣም ዝቅተኛ ማይልድ ከሆነ ኮርቲኮስቴሮይዶች ጋር ለአንድ ላይ ሊሰጥ ይችላል። እዚህ ምስል ላይ እንደምታዩት እንግዲህ ሃይድሮኪኖን ከትሬቲኖይን እና ከሞሜንታሶል ከሚባል ስቴሮይድ ጋር አንድ ላይ ሊሰጥ ይችላል ማለት ነው። እነዚህ ለሜላዝማን ለማከም በጣም አስፈላጊ ናቸው ማለት ነው። በጣም ውጤታማም ናቸው። እነ ይሄ ብቻውን ሃይድሮኩዊኖን የምትጠቀሙ ከሆነ ከሁለት እስከ አራት ፐርሰንት ማለት ነው፣ ጠዋትና ማታ መጠቀም ይችላል። ጠዋት እንግዲህ ከእንቅልፍ እንደተነሱ ፊታችሁን ታጥባችሁ መጠቀም ትችላላችሁ፣ ወይም ማታ ደግሞ ከእንቅልፍ ከመተኘታችሁ በፊት ልትጠቀሙ ትችላላችሁ። ግን ይህኛው ስቴሮይድ እና ትሪቲኖይን ስላላቸው ጠዋት ጠዋት አይደለም የምትጠቀሙት፣ ማታ ማታ ብቻ ነው መጠቀም ነው ያለባቸው፣ ማለት ነው። ፊትን ሊጎዳ ስለሚችል ትሬቲኖይን እና የፀሐይ ብርሃን አንድ ላይ አይሄዱም። ኮርቲኮስቴሮይድ እና የፀሐይ ብርሃንም አንድ ላይ አይሄዱ ማለት ነው። በዚህም የተነሳ ማታ ማታ ብትጠቀሙት አስፈላጊ ነው ማለት ነው። ይሄኛውን የምታገኙት ከሆነ ኮምቢኔሽኑን ማለት ነው። ግን ይሄኛውን ልታገኙ ትችላላችሁ ሃይድሮክኖን የሚባለው ማለት ነው። እነዚህ ናቸው በዋነኛነት ህክምናው ማለት ነው። መከላከያ ዘዴዎቹ ምንድን ናቸው? ወይም አንዴ ከተከሰተ በኋላ እንዴት ነው ወደ እንዳይበዛ ማድረግ የምንችለው? የምንነውን ስናይ እንግዲህ ቅድም እንዳልነው የአንደኛ በፀሐይ ምክንያት ነው የሚመጣው ብለናል አይደለ? ፀሐይ ለፀሐይ የተጋለጡ የሰውነቶቻችን ክፍሎች ላይ ነው በብዛት ይሄ ሜላዝማ ወይም ማድያት የሚከሰተው። ስለዚህ የፀሐይ መከላከያ ክሬሞች ወይም ሰንስክሪኖችን መጠቀም ያስፈልጋል ማለት ነው። በየቀኑ ወደ ፀሐይ የምትወጡ ከሆነ በአቶቱ ራሱ ድንገት ወደ ለብርሃን ልትጋለጡ ስለምትችሉ መጠቀም አለባችሁ። ጠዋት ጠዋት ማለት ነው አትሊስት እነዚህ ሰን ስክሪንን መጠቀም አለባችሁ። ሰንስክሪንን ስትጠቀሙ ደግሞ ስትገዙ ይሄ ኤስፒኤፍ የሚባል አለ ያም እንግዲህ ሰን ፕሮቴክቲ

ፋክተር የምንለው አለ ያ ከሰላሳ እና ከዛ በላይ መሆን አለበት ማለት ነው። በአብዛኛው ጊዜ ኢትዮጵያ ውስጥ እንግዲህ እነዚህ ሁለቱም ፕሮዳክቶች አይቻቸዋለሁ። እነዚህ በውስጣቸው ከሀምሳ ነው የያዙት ማለት ነው። የሰን ፕሮቴክቲቭ ፋክተራቸው ሀምሳ ነው የያዙት ማለት ነው። ስለዚህ እነዚህ ጥሩ ናቸው። ሰላሳው ወደ ሶስት ፐርሰንት ያህል የፀሐይ ብርሃንን ሬን ሊያስተላልፍ ይችላል፣ ወደ ቆዳ ሊደርስ ይችላል። ይሄ ግን ሀምሳው ግን ኦልሞስት ቱ ፐርሰንት ነው ሊደርስ የሚችለው ማለት ነው ወደ ቆዳችን እና በጣም አስፈላጊ የሆነ የሆነ ኬሚካል እንትን ነው፣ ክሬም ነው። ስለዚህ ሰን ሰንስክሪን መጠቀም ያስፈልጋል ማለት ነው። ምንም ቆዳዬ ጥቁር ነው ብላችሁ እንትን እንዳትሉ እንዳታቆሙ ማለት ነው። ስለዚህ ካለያዛችሁ ራሱ ማዲያትም ባይኖራችሁ ራሱ ጥቁር ቆዳ ላይም የመከሰት እድሉ ከፍተኛ ነው ማለት ነው። ስለዚህ መጠቀም እንዳትረሱ ሰውነቶቻችሁን፣ ቆዳዎቻችሁን ፕሮቴክት ስለሚያደርግ ማለት ነው። ሰንስክሪን ግዴታ እንትን ላይ ብቻ ፊት ላይ ብቻ አይደለም የምትቀቡት። ሰውነቶቻችሁ አንገት ላይ ሊሆን ይችላል፣ እጆቻችሁ ላይ ሊሆን ይችላል። ሌሎች ሰውነቶቻችሁ በቃ ለፀሐይ የሚጋለጡ ሰውነቶቻችሁ ክፍሎች ላይ መጠቀም ያስፈልጋል ማለት ነው ነው። ያ ማለት እንግዲህ ፀሐይ ብርሃን ጥቅም እንዳለው ሁሉ ጉዳት አለው ማለት ነው። ለቫይታሚን ዲ መመረት አስፈላጊ ነው፣ ግን በዛም የተነሳ ደግሞ ለቆዳችን ደግሞ ጥሩ አይደለም። ገባችኋል? የቀትር ሰዓት በተለይ በጣም የቀትር ሰዓት ላይ እንትን ላይ በደንብ መጠቀም ይቻላል ማለት ነው። ሌላኛው እንግዲህ ኮፍያ ልታደርጉ ትችላላችሁ። እነዚህ ባርኔጣ እንደዚ ሰፋ ያለ እንትን ያለ የሚሸፍን ኮፍያ አይነቶችን ማለት ነው። እነዚህ ፊት ለፊት ብቻ ያለ ሳይሆን በጆሮ በኩል በጎን በኩልም ሊሸፍን የሚችል እነዚህ ሰፋ ያሉ ኮፍያዎችን መጠቀም ያስፈልጋል። ጥላም ማድረግ ያስፈልጋል ማለት ነው። ወንድ ነኝ ሴት ነኝ እያላችሁ እንትን መከፋፈል ሳይሆን ጥላ ለወንድም ይጠቀማል ሴቶች አይደለም ስለዚህ፣ አትፍሩ፣ መጠቀም ነው። ሶሳይቲ ትንሽ አንዳንዴ ችግር አለ፣ እና ጥላ ወንድ ልጅ ሲያደርግ ትንሽ ያካብዳል። ሰው ግን ጥላ መጠቀም ያስፈልጋል ማለት ነው። ለቆዳችሁን ጥሩ ነው። እንደገና ደግሞ ፀጉርም ፀጉር እንዳይሰሳ ራሱ ያደርጋል። በፀሐይ ምክንያት ፀጉር ይጎዳል። ፀጉር እንዲገባ ያደርጋል። ስለዚህ ጥሩ ነው። ጠቃሚ ነው። ሌላኛው እንግዲህ የወሊድ መከላከያ የምትጠቀሙ ከሆነ እነዚህ የወሊድ መከላከያን ማቆም ያስፈልጋል ማለት ነው፣ ሜላዝማ እንዳይከሰት ማለት። ስለዚህ እነዚህ ኦራል ኮንትራሴፕቲ ፒል የሚጠቀሙ ከሆነ በኤስትሮጅን የተነሳ ሊጎዱ ይችላሉ። ስለዚህ እነሱ ማቆም ያስፈልጋል። የሆርሞን ወኪል ወኪሎች የምንላቸው ወይም ሆርሞን ሪፕሌይስመንት ቴራፒ የምንላቸውን የሚወስዱም ከሆነ እንደዚህ ማቆም ያስፈልጋል ማለት ነው። ስለዚህ እነዚህም በማድረግ ማድያት ወይም ሜላዝማን መከላከል ይችላሉ።

እና ውድ ተመልካቾቻችን ለዛሬ ሼላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበር። ስለ ማድያት አሪፍ የሆነ ኢንፎርሜሽን አግኝታችኋል ብዬ ተስፋ አድርጋለሁ። በቀጣይ ምን ላይ ቪዲዮ ላይ እንድሰራላችሁ የምትፈልጉት ርዕስ ካለ በኮመንት ሴክሽኑ ላይ አስቀምጡልኝ። ቴሌግራም ቻናል አለኝ። ቴሌግራም ቻናል ላይ ገብታችሁ መጠየቅ ትችላላችሁ። ጥያቄ የምትፈልጉትን ለሌሎች ደግሞ እንዲደርስ ሼር አድርጉ፣ ላይክ አድርጉልኝ። በቅርብ እንትን ለመስራት አስቤያለሁ። ወዳ ገደለው የሚል የፕሌሊስት አዘጋጅቼ አንዳንድ በጣም ሾርት አጫጭር የሆኑ ቪዲዮዎችን በመስራት በጀስት መፍትሄዎቻቸው ላይ ብቻ በማተኮር ለመስራት አስቤያለሁ። እንግዲህ በቅርብ ቀን ሰራለሁ ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ለትብብራችሁ አመሰግናለሁ። ቻው